ሰላም አለይኩም ወራህመቱላ ወበረካቱ። የተወደዳችሁ ተመልካቾቻችን እንደገና በሌላ ክፍል ተገናኝተናል። ይህ ፕሮግራም አሁንም በረመዳን በዚሁ ሰዓት ወደ እናንተ መድረሱን ይቀጥላል። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ ረመን እንኳን አደረሳችሁ እያልኩኝ አሁንም ፕሮግራማችን ይቀጥላል። ከኛ ጋር ቆዩ። ሰላሙ አለይኩም ወራመቱላ ወበረካቱ። ሰላሙ አለይኩም ወራመቱላ ወበረካቱ። ዋሌይኩም ሰላም ወራመቱላ ወበረካቱ። በመጀመሪያ ስም እንተዋወቅ። መርሓባ። ስሜ አሚር መሐመድ ታኒ ይባላል። ኬት ነው? ከጅማ ጅማ፣ ማሻአላህ ከመንግስታችን ሀገር ነው የመጣው ማሻአላህ። ጅማ ረመዳን ምን ይመስላል ጅማ? ማሻአላህ፣ ጅማ ከተማ ውስጥ ነው ናም ጅማ ከተማ ነኝ። ያው እንደሚታወቀው ጅማ በእስልምና ሺአር ከምትታወቅ አንዱ ናት። በዛ ላይ ደግሞ ረመዳን ሲጨምርበት በጣም ድባቧ በጣም ልዩ ነው። እንዴት ነው እዚህ ጾመት ታውቃለህ? አዲስ አበባ ናም አምና የተወሰነ ጾም የነበረ? እዛ ይሻላል። እዚህ ያው ይህ የማይታይ ነገር ነው። እንግዲህ እንደምታውቀው አንዳንድ ረመዳን ለየት ከሚያደርገው ነገር ከቤተሰብ ጋር ያለው ድባብ ነው። በጣም የሚጠነክርበት ሰዓት ነው። ረመዳን ወቅት ጊዜ ትንሽ ደግሞ ከቤተሰብ ለየት ስትል ትንሽ ድባቡ ቀዝቀዝ ይላል። ለዛም ሲባል ጅማ ያለው ትንሽ ከዚህ በጣም ወቅ ያለ ነው። ደስ ይላል ማለት ነው። እንደው ለጅማ ሕዝብ ሌላም ታስተላልፈው መልእክት ካለ ለጅ ስ ጫት አቁሙ። በዛ ነገር ማሳንገባበት ያው ለጂማዝ በማስተላለፍ ንፈልገው እና አሁን ያለንበት ወቅት እንደሚታወቀው በጣም ከባድ ወቅት ነው። ድዋይ የሚያስፈልግበት ነው። ለእኛም ለሁሉም ድዋይ ወሳኝ በሆነበት ሳለይነን በዚህ በተለይ ደግሞ እንደዚህ አይነት አጋጣሚ ረመዳን ለዚህ ኡማ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትልቅ የተሰጠ ፉርሳ ነው። ይህም ፉርሳ ተጠቅመን ለራሳችንም ለሀገራችንም ዱዓይ ማድረግ ያለብንበት ዘመን ላይ ነን። ለዛ ሲባል ዱዓይ ላይ በርቱ፣ ሰባት ላይ ዱዓይ ማድረግ አለባችሁ ነው ብለዋል። ረመዳን ሲመጣ ምን ያስታውሳል? አንተ ረመዳን ሲመጣ ብዙ ነገር የምታስታውሰው ያው በዛ ላይ ያው አንዳንድ የተራዊ ድባቦች፣ በተለይ የተራዊ ድባቦች በየአካባቢው ይለያል። እነሱ አይነት ድባቦች ናቸው በጣም ለየት የሚሉ በአሁን ላይ ግን ትንሽ ከበፊቱ ቀዝቀዝ ያለ ነው እየሄደ ያለው እሱ ነገር ላይ ኡማው ብንበረታ ና ሰላት ላይ ጠንከር ብንል እንደዚህ አይነት ድባቦቹ የበፊቱ ድባቦች የጠፉ ነው። እሱን ለማስመለስ ብንጥር እንደዚህ አይነት የበፊቱ ድባቦቹን ለማስመለስ ላይ ብንበረታ አሪፍ ነው። ድባቦቹ በጣም ደስ ይለኛል። በረመን ላይ እንደው በመጨረሻ አንድ ጥያቄ ልጠይቅና ፈቃደኛ ኮንክ ከመለስ ክስቶታ ይኖረናል። እሺ ከቁራን ውስጥ በሁሩፍ ልሙቀጣ የሚጀምሩ አንቀጾች ወይ ሱራዎች ስንት ናቸው?

ኬት ነው ከድሬዳዋ አልሀምድሊላሂ ይሉታል ይሉታል ነው ወይስ አይደለም በጣም ነው ያለ በጣም ምርጥ ሀገር ከሚባሉት ውስጥ ነው ይመኘዋል በጣም ማለት አየሩም ደስ ይላል ህዝቡም ደስ ይላል ቃ እዛ ለመኖር እራሱ መች ነው ኑሮውም እንደዛ ነው ለዛ ነው ከሁሉም ሀገር ተወዳጅ የፍቅር ሀገር የምትሆነው ማለት ነው ምንድን ነው ለየት የሚለው ድሬ አሁን ለምሳሌ አዲስ አበባ ሌለ ነገር እዛ ያለ ሰው እንዲወዱ ያደረገው ነገር አሁን ድሬዳዋ አንደኛ ነገር ለየት የሚያደርገው የሰው ፍቅር ነው፣ ተቃል ከሁሉም በላይ ደግሞ። ሁለተኛ ደግሞ ወይ ሰላም የሰፈነበት ሀገር ነው። አየሯም ደግሞ ከአዲስ አበባ ስትሄድ ትንሽ ሙቀቱ ሊያስቸግር ይችላል እንጂ ስትለምደዋለህ እና እዛ በቃ የሚበሉ ምግብ ቦታዎች ራሱ በጣም ደስ የሚሉ ጣፋጭ ምግብ ነው። እሱ ይመስለኛል ሰው ውስጥ ፍቅር የዘራው ያ ምግብ የሚበላው ምግብ ነው። ህዝቡም ፈታ ያለ ነው፣ በጣም ደስ ቀለል ያለ ህዝብ ነው። ለዛ ነው። እንዴት ነው ረመዳን እዛ ምን ይመስላል? ረመዳን ላይ እኔ ካየኋቸው ሁሉ በጣም የሚገርም ረመዳን ነው፣ እዛ የሚካሄደው። ማለት ከሌላ አንጻራዊ ደግሞ ረመዳን ሲሆን ደግሞ የሰው ፍቅር ይጨምራል፣ አንድነት አለ። በዛ ላይ በቃ በየመንገዱ በየቦታው በየቤቱ ይፍጣር ይካሄዳል ምናምን። በቃ የተቸገረ ሰው አታገኝም ማለት ነው። አሁን ሌላ ቦታም ረመዳን የተቸገረ ሰው ላታገኝ ትችላለ፣ ግን ሚንባቢ ለው ድሬዳዋ ላይ ደግሞ በጣም ደስ የሚል ሁኔታ ይካሄድበታል ረመዳን ላይ። ለዛ ነው በጣም ለየት የሚያደርጋት ረመዳን ውስጥ በተለይ ማለት ነው። እና በቃ ተራዊው ምናምን ደሞ ደስ የሚል ሁሉም ሙስሊም ይበዛበታል ስለሆነ ሙስሊም ስለሚበዛበት ማህበረሰቡ ላይ በቃ ተራዊውም በጀማ ነው የሚሰገደው። ምናምን በጣም ደስ የሚል ሀገር ነው ብቻ አልሐምዱሊላ ከዛ ውጭ ስትጾም ምንድ የሚሰማ እኔ ከዛ ውጭ እጹሜ አላቅም፣ ግን ከድሬዳዋ ውጭ እጹሜ አላቅም እስከ ዛሬ ድረስ። እና እኔ አላህ ከዛ ውጭ እንዳያጽም ነው ያው መዲና እስከሆነ ድረስ ብቻ እንጂ ድሬዳዋ በጣም መወዳት ሀገር ነው። የራሱ ላይ ይጨምርላቸው። እንደው ለድሬዷ ህዝብ ይሄ ቢስተካከል እንዲ ቢሆን ረመዳን እንዲ ቢጾሙት ደግሞ የተሻለ ተወዳጅ ይሆናል የምትለው ነገር አለ? ያው የሰው ልጅ ሆኖ መቼስ ጉድለት አለው እና ድሬዷ ልጅ እንደመሆኔ ስለማውቀው አሁን ድሬዷ ላይ ረመዳን ውስጥ ምናምን ትንሽ ከአስር በኋላ ያለችው ፀሐይ እንትን ስለሆን ኳስ ማብዛት እንትን አለ። ስለዚህ በዛ ሰዓት ላይ አ ኳስ ምናምን አለ ከአስር በኋላ መጫወት አለ። ረመዳን ደግሞ ስለሆነ አገሩ ለምድህ ዋል እኛ ደግሞ አሁን ከአስር በኋላ ደግሞ ኳስ አለ። በቋሚነት ምናምን ረመዳን ሲሆን ነው የሚመጣው ደግሞ ያ ኳስ ማለት ነው፣ ከአስር በኋላ ይመጣው እና ያህ ነገር ቢቀረፍ ምክንያቱም አንድ ወር ነው ያለችን። እቺ አንድ ወሯ ደግሞ ልዑል ናት፣ የኢባዳ ናት። ካመለጠችን ላትመለስ ተችላለች ሁለተኛ ጊዜ። እዚህ ያቺ ነገር ብትቀርፍ ላይ ሙሉ ነው ብዬ ነው ማስበው። ከዚህ በተረፈ በመጨረሻም እንደ ምታስተላልፈው መልእክት ካለ ወይ እንኳን አደረሳችሁ የምትላቸው ቤተሰቦች፣ ወዳጆች ማስተላልፈው መልእክት ቢኖር አንድ መልእክት አለኝ። እሱም ምንድን ነው? ሰው ረመዳን ውስጥ እንደሚታወቀው ከኢባዳ ያራቀ ከመስጂድ የሚያራቀ ወደ መስጂድ ይመጣል እና ከረመዳን በኋላ ደግሞ ከመስጂድ የመራቅ እድል አለ ማለት ነው። ያህን እንዲቀረፍ ደግሞ አንደኛው ነገር ምንድን ነው? ረመዳን ውስጥ ባለንበት ጊዜ በጣም ወደ መስጂድ መሄድ ማብዛት ነው፣ ከረመዳን በኋላ ላይ ከመስጂድ እንዳንርቅ ከፈለግን ረመዳን ውስጥ ባለን ጊዜ ኢባዳ ላይ ወደ መስጂድ መሄድን አዳብት ማድረግ አለብን ማለት ነው ከዛ በኋላ ባለው ላይ ይለምዳል በሰውነታችን ጋር እንትን ይላል ወደ መስጂድ መሄድን አንዘናጋውም ከመስጂድ አንርቅም ማለት ነው በተረፈ እንኳን አደረሳችሁ የምለው የፈለግኩኝ ለቤተሰቦቼ ለድሬዳዋ ልጆች ለጓደኞቼም እዚያ አብረን ለምንማራቸው በሙሉ እንኳን አደረሳችሁላችኋለሁ ለእናንተ መፍጫ ኢንሻአላህ ድሬዳዋ ምን ያክል ሰዓት ትጾማላችሁ ድሪዷ ላይ አሁን ምን ጽሙኛ ከ11 ሰዓት ከሩብ ምናምን እንጀምራለን። አመሻሽ ላይ እስከ አንዳንዴ እስከ 11 ሰዓት 55 ምን ጽሙበት አለ። ዘጌት ሲል ደግሞ እስከ 12 ሰዓት ምን ጽሙበት አለ። በቃ ቢቆይ ቢቆይ 12 ሰዓት ከ10 ብንጽሙ ነው፣ ከዛ በላይ አያልፍም። ግን በመጨረሻም አንድ ጥያቄ ልጠይቅ፣ ፈቃደኛ ኮንክ? እሺ ከቁርአን ውስጥ በሁሩፉል ሙቀጣ የሚጀምሩ ሱራዎች ስንት ናቸው?

የተወደዳችሁ ተመልካቾቻችን ፕሮግራማችን ይህን ይመስል ነበር። ያው በመንገድ ላይ የተለያዩ ወንድሞችን ስንጠይቅ ነበር። ከጅማ ከራያ፣ ከአፋር እንዲሁም ከተለያዩ አካባቢ የመጡ ወንድሞችን በራሳቸው ቋንቋ እንኳን አደረሳችሁም እያሉን ጥያቄም እየጠየቁ ጥያቄ ለመለሱም ሽልማት እየሰጠን ቆይተናል። በሌላ ፕሮግራም እስክንገናኝ እዚሁ አበቃው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።